ሰላም ማርገዟ እንግዲህ እርግጥ ሆኗል። አቶ ደረጀ ቤት ውስጥ ሆና ሳለ ወታም አታውቅም፣ እረፍት ብላ ከዛ ቤትም ወታ አድራ አታውቅም። እና ቤጌ ለእናቷ በነገረቻት መሰረት ወይዘሮ ማርታ ሰላምን ወደ ሳሎን አስጠርተው ሲያዩዋት በጣም ነው የደነገጡት። እስካሁን እንዴት አላስተዋልኩሽም? እስካሁን እንዴት አላየሁሽም? ይህ እንዴት ሊሆን ቻለ? በማለት ሰውነቷ እየተንቀጠቀጠ ነበረ ስጠይቃት የነበረው ሰላምም እንግዲህ ይሄን እውነት ማስተባበል አልቻለችም። እትዬ ይቅርበይኝ፣ ይቅርበይኝ በማለት የተማጽኖ ድምጽ ስታሰማ ነበረ። ወይዘሮ ማርታም በጣም ነው ፍራቻቸው ያየለው። እንዴት ይሄ ሊሆን ቻለ? እስካሁን ሳላየሽ በመቅረቴ በጣም አዝናለሁ። ሰላም ከማን ነው ያረገሽው? የትስ ነው ያረገሽው? በማለት በጥያቄ እያፋጠጧት ይገኛሉ። ሰላም ውዴ ዳራ ሲኒማ ተከታታዮች እንደምን አላችሁ? ዳጣ ክፍል አስራ ሰባት ምን አዲስ ነገር አለ የሚለውን በተከታይነት የምናይ ይሆናል። አብራችሁን ቆዩ። ወይዘሮ ማርታ እንግዲህ ሰላምን ከማን እንዳረገዘች ስታፋጠጣት ሰውነቷ በጣም እየተንቀጠቀጠ ነበረ። ራሷን መቆጣጠር አቅቷት ነበረና ሰላምም የእምባሲቃ እየተናነቃት እትዬ ይቅርታ አድርጊልኝ፣ አንቺ አታውቂውም፣ በስልክ የማውቀው ልጅ ነው እና እናንተ በሌላችሁበት እሱ ካሄጄ ነው ይሄ የተፈጠረው ስትል ወይዘሮ ማርታ ፈጣሪያቸውን በጣም ነው ያመሰገኑት። ከጉዳ ወጣሁኝ፣ አምላኬ ሆይ ስቱን አሰብኩት፣ ይሄን መጥፎ ነገር ስላሰብኩ ይቅር በለኝ በማለት አምላካቸውን ይቅርታ ጠይቀዋል። ወደ መሬትም ሰግደው ምስጋናቸውን ሲገልጹ ነበረ። በጣም ነበር የተጨነቁት። በሌላ በኩል ደግሞ እንግዲህ ዳጣና ውሃ ቤተ ክርስቲያን ሄደው ነበረ። በነገራችን ላይ በዚህ አጋጣሚ እነሱ እንትን በሚቀረጽበት ሰዓት የነበረው የቅዳሴ ድምጽ በጣም ነበር የሚማርከው። እውነት በጣም ነበር ደስ የሚለው። በቃ ቤተ ክርስቲያን የሚሄድ ፍላጎቴን ነው የጨመረው ና በጣም በቃ የሚማርክ ድምጽ ነበረ፣ ከቤተ ክርስቲያኑ እየተሰማ የነበረው። እንግዲህ ወደ ድራማው ስንመለስ ዳጣ ና ውሀ ከቤተ ክርስቲያን እያወሩ በወጡበት ሰዓት ግን ሁሉም ሰው ቆመ እያስቀደሰ እያለ አንቺ ለምን ተቀመጥሽ? ብላ ጠይቃታለች ዳጣ ውሃን። ደከመኛ በቃ ፈጣሪን ደከመኝ ልቀመጥ ብዬ ሳስፈቅደው ዝም ሲለኝ ተቀመጥ፣ ስለዚህ ፈቅዶልኛል ማለት ነው ያለች። በጣም ስታሰቃት ነበረ ምን ብለሽ ጸለይሽ ግን ለመሆኑ? ስትላት አሁን ቤት ሲሄድ እማዬ ኬክ ገዝታ እንድትጠብቀኝ ጸልያለሁና ኬክ ተገዝቶልኝ እንደማገኘው እርግጠኛ ነኝ ስትል የዋህነት እምነቷን ለዳጣ ስትነግራት ነበረ። ወይዘሮ ማርታ ደግሞ እንግዲህ በጣም በጽኑ እያለቀሰች ና እያዘነች ያለችውን ሰላምን ለማጽናናት ምንም ነገር እንዳትጨነቂ፣ እኔ ያረስሻለሁ፣ እዚህ ቤት ተወልጃለሽ፣ ምንም ችግር የለም ልጁንም ታስተዋውቅኝና አነስ ያለ ፕሮግራም አዘጋጅተን ቀለበት ታደርጊያለሽ ልጅ ዲቃላ መባል የለበትም በማለት ስታጽናናት ነበረ በነገራችን ላይ የወይዘሮ ማርታን ቅልብ ባለማድነቅ አይቻልም በጣም ነው ደስ የምትለው በጣም በቃ ፖዘቲቭ እይታ ያላትና በጣም ደስ የሚል አስተሳሰብ ያላት እናት ናት ሰላም ደግሞ በሌላ በኩል በጣም ነው ግራ የተጋባችው። ታመጫዋለሽ ልጁን ምንም እንዳታሰቢ፣ ከባድ እቃም እንዳታነሽ፣ ልጆቹም ከባድ ባድ ስራ እንዳያሰሩሽ እኔ ነግራችኋለሁ፣ እንተጋገዛለን በማለት በጣም ነው ያጽናናቻት። ይህንን የወይዘሮ ማርታን መልካምነት መቋቋሚ ያቃታት ሰላም ከአጠገቧ ልሂዶ ያሁን በማለት ተነስታ ከናታን ክፍል ገብታ ግድግዳ ተደግፋ ስቅስቅ ብላ ስታለቅስ ነበረ በጣም በሚያሳዝንና ልብ በሚነካ ሐዘን ነው የተሰበረችው። ናታንም እንግዲህ እያለቀሰች እያለ ደርሶ ምን ሆነሻል? አንቺ እኮ በጣም ጠንካራና ጎበዝ ሰው ትመስኝ ነበረ። በዚህ ልክ ተሰብረሽ ማየት አልፈልግም በማለት እጇን ይዞ እግሯ ስርድፍት ብሎ በጣም የለመናት እያጽናናት ነበረ። ሰላምም ከወይዘሮ ማርታ አጠገብ ከሄደች በኋላ ወይዘሮ ማርታ ሳሎን ብቻዋን ቁጭ ብላ አምላኪ ሆይ ላሰብኩት ነገር ይቅርበልኝ፣ በዚህ ሰከንድ ውስጥ ስንቱም ነገር አሰብኩት፣ ስንት ነው ገርባ ይምሮ የተመላለሰ በማለት ራሷን እየታዘበች አምላኳን ይቅርታ ስትጠይቅ ነበረ። እንዲህ ሴረኛው አቤጌልም ወደ እናቷ በመምጣት ነገረችሽ ወይ ከማን እንዳረገዘች በማለት እናቷን ምን እንዳለቻት እንድትነግራት ስትጎተጉታት ነበረ። እናትየውም ምን ነው ለወሬ ሞት ኳልሻንቺ ልጅ ግን በጣም ተበላሽ ተሻል ብላ አይሆኑ መልስን የመለሰችላትና ካጠገቧም እንግዲህ ልረፍበት ዘወር በይሊን ፕላ አባራታለች። ጣና ውሀ ደግሞ ከቤተ ክርስቲያን ከተመለሱ በኋላ ልትጋብዛት ቃል ገብታላት ስለነበረ የውሃን ጓደኛ እና ውሃን በመያዝ ካፌ ወስዳ ጁስ እርጎ ምናምን እየጋበዘቻቸው ነበርና የውሃ ጓደኛ ስለ ውሃ የሆነ ነገር እየነገረቻት ነበረ። ለዳጣ ና የክፍላቸው ረባሽ ና ዱርዬ ተማሪ የራቁት ፎቶ የሚለቀቅበት ቻናል ውስጥ ውሀን እንደከተታት ና ውሀ ያንን ነገር እየተከታተለችው እንዳልሆነ ግን በቃ ወደ መጥፎ ነገር እያመራ እንደሆነ ገልጻላታለች። ዳጣም በጣም ነው የተናደደችው። በቃ ልጁን ነገ አይነ ስቡን ነው ማጠፋለት እያለች ስትስት ነበረ። ከዚህም በመቀጠል ነበረ እንግዲህ ለአቶ ደረጀ ውሀ ወዳልሆነ አቅጣጫ ቤ ውሀነቷ እየሄደች እንደሆነ ባለፈው ትራማ ዶልኬኔን ዋጭ ብሎ ሰጥቷት ሰዓቱ ጠውኔ ደረስኩና አስጣልኳትኝ። አሁን ደግሞ የራቁት ቪዲዮ ና ፎቶዎች የሚለቀቁበት ግሩፕ ውስጥ አስገብቷታል። ና ምን ብናደርግ ይሻላል እኔ ሄቼ ልጁን ብጣላው? በኋላ እኛ ላይ ክስ እንዳይመጣ ፈርቼ ነው እንጂ በጣም ድርጊቱ ያናድዳል፣ በማለት ለአቶ ደረጀ ነግራቸዋለች። ይህን ሲሰሙ በጣም ነበር ያዘኑት። በቃ ለትምህርት ቤቱ እናመለከታለን፣ አንቺ ምንም እንዳታደርጊ ሲሉ ነግረዋታል። እንግዲህ ተንኮለኛዋ አቤጌል ደግሞ ወደ ናታን ክፍል በመሄድ እዚህ ቤት የተፈጠረውን ጉድ ሰማ ወይ ሰምተሃል ወይ በማለት ስለ ሰላም ሰላም ልትነግረው ስትል አዎ እያለቀሰች አይቻታለሁ ግን ምን ተፈጠረ ምን ሆነ ነው ብሎ ሲጠይቃት አርግዛለች እንግዲህ ከዚህ ቤት ወታታቅም ከማን እንዳረገዘች መገመት በጣም ነው የሚከብደው ይህን ማሰብ ራሱ ይከብዳል ስትል ቀልቡን ገፋዋለች። መቀጠልም እናቷ እንግዲህ ራሷን ታማ ምኝታ ቤቷ ከገብታ አረፍ ብላ ሳለ አቤጌል ወደ ማርታ በመሄድ እናታን እየወደዳት እንደሆነ መጽሐፍም ሊገዛ ሲሄድ ወክም ሊያደርግ ሲል አብሯት አብረው እንድትሄድ እንደሚፈልግና አብረው ወክ እያደረጉ እንደሆነ ቀረረባቸው። ጥሩ ደረጃ ላይ እንዳለ በደስታ ነግራታለች። ና ለማንኛውም ራስሽን እየጠበቅሽ የምታስጌጅውን ነገር ስነ ስርዓት ባለው መንገድ መሆን አለበት ስትል እናተ ወይ ምክሯ ለግሳታለች። አስበሽዋል ስለምንወልዳቸው ልጆች እሱን አግብቼ ልጅ በቅርቡ እንደማስታቀፍሽ ተስፋለኝ ስትላት እንግዲህ በማሾፍ ምክንያት የቸኮል ሽ አይነት ምሳሌው ያነጋገር ነግራታለች። ላሞሎ ላይ ዛ ወደ ሳሎን ስትገባ ዳጣ ቁጭ ብላ ነበረና ፊቷ ጥሩ አይደለም። ሻሻ ስራ በጣም ደብሯት ነበረና ይሄን ያስተዋለችው ዳጣ ምን ሆንሽ ነው? ሰላም እያሞሻል እንዴ? ምንድን ነው የተፈጠረ? ችግር አለ? ከትዬ ጋርስ ጥሩ አይደላችሁም? ሜስትል ጠይቃታለች ና ወይዘሮ ሮማን በጣም ጥሩ ሰው ናት። ትዳሯንና ልጆቿን እስካልነኩባት ድረስ ትዳሯን አክባሪ ሴት ናት። ግን ይሄ የሚሆነው ትዳሯን እስካልነኩባት ድረስ ነው። ሚሊያው የፍራቻና የሀዘኔታ ድምጽ ስታሰማ ነበረ። እንግዲህ ዳጣም ቤቱ ነን ያጸደዋለሁ፣ እንዳታስቢ ብላ እንድታርፍ አድርጋታለች። ከዚህ በመቀጠልም ዳጣ ውሀንና ጓደኛዋን በሲስተም ቤቱን የምትፈልጉትን ነገር በውስጣቸው ያሰባችሁትን ነገር እገዛላቸዋለሁ በማለት የውሃን ጓደኛ መጥረጊያ በመስጠት ለውሃ ደግሞ መወልወያ በመስጠት ቤቱን እንዲያጸዱ አድርጋቸዋለች። ከዚህም በመቀጠል ውሃ የሆነ ነገር ይገዛልኛል ብላ ስትጠብቅ ምንም ስላልተገዛላት ከዳጣ ጋ ድብድብ ገጥማ ነበርና ያሰብሽውን እንኳ አልነገርሽኝም በማለት ያው የውሃነቷን ተጠቅማ አባብላት ኤሌፖፕ ሰጥታ ታርቃታለች። እንግዲህ ሳሎን ላይ ሰብሰብ ብለው ልጆቹ ተቀምጠው በነበረበት ሰዓት አቤጌልና ናታን አንድ ላይ ነበር የተቀመጡት። ዳጣን ለማስቀናት በሚመስል ሁኔታ ፎቶ አንሽን፣ እኔና ናታንን አንድ ላይ ትላታለች። እሺ ብላ በደስታ ስልኳን ተቀብላ ማንሳት ትጀምራለች። ያልተገባ ያልተገባ ነገር ስታደርግ ነበረ። ወደፊቱና ወደ አንገቱ ስር ልትጠጋ ስትሞክር ናታን ሲሸሽ ነበረ በመቀጠልም ውሃ ከመሀል ሁና ፎቶ እንድትነሳ ዳጣ ታዛለች እና ናታንም ፈቃደኛ ሲሆን አቤጌል ግን አይሆንም በፍጹም በጭራሽ ብላግግም ስትል መሀል ላይ አስገብቶ አቅፋት ፎቶ ሲነሳ አቤጌል በጣም ተናዳ አስነስታታለች። ደረጀና ባለቤታቸው ደግሞ ምኝታ ቤት ጋደም ብለው እያለ እንግዲህ ወይዘሮ ማርታ ላይ ያልሆነ ፊት ያስተውላሉ። በጣም እንደታመመች እና እንደተጨነቀች ፊቷ ያሳብቅባታል ና አጥብቆ ሲጠይቃት ያው የሰላምን ጉዳይ ፍርጥ አርጋ ነግራቸዋለች። ሰላም ነፍሰ ጡርናት ብላ ነግራቸዋለች። እና እንግዲህ ቀጣይ ምን እንደሚፈጠር አብረን እናያለን። የሰላምስ ልጅ ከማን የተረገዘው የሚለውን አብረን የምናይ ይሆናል። ውዴ ቻናል የቤተሰቦች ሼር፣ ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ክበሩልኝ።